እና ምን እናለሁ፣ ስላየኸኝ መሆን አለበት ልታልፈኝ የነበረው። ሃራ ምን ማለት ነበረብኝ? እዝራ፣ እና እያየኸኝ ዝም ብላኝ ልታልፍ ነው? ምን ማለት ነበረብኝ? ቢያንስ ሰላም አትለኝ? ሁሉንም ነገር እኮ ተነጋግረን ጨረስ እንዴ? እዝራ፣ ምን እያልክ ነው? እኔ አብረን ከማይዘልቅ ሰው ጋር ግንኙነት እንዲኖረኝ እንዲኖርኝ አልፈልግም። አንተ ልጅ ምን እየሆንክ ነው? ሀና፣ እኔ ብቻዬን ለራሴ ደግሞ ያለሁት እራሴ ነው። እና የእግዜር ሰላምታ ይጎዳል እንዴ? ሰላምታው ሳይሆን ውስጥ ያለው ስሜት ነው የሚጎዳኝ። እንዴት? ለአንቺ ያለኝ ስሜት ከጊዜ ወደ ጊዜ እየጨመረ መጥቶብኛል። ጭራሽ ደግሞ ቀረቤሽ መጎዳት አለ። አረ እንደሱ አይባልም እዝራ። ሀና ካስቀየምኩሽ በጣም ይቅርታ መሆን ያለበት ይሄ ቆይኔስ ቆይ አንቺም ናች ይው እዝራ። እኔ እኮ ኖርማል ጓደኛዬ ብትሆን ደስ ይለኛል። ይቅርታ ሀና፣ እኔ ስሜቴን መግደል ስለማልችል ኖርማል ጓደኛ መሆን አልችልም። ይቅርታ ሜሪ፣ ይህንን ገንዘብ ገላሽን ሸጠሽ እንደምታመጭው አውቃለሁ። ነገር ግን ምንም ማድረግ አልችልም። ሆደሞ የት ብዬ ስፈልጋቸው? ጎሽ መታህልህ። እኔ እኮ አሁን እናንተ እፈለጋለሁ። በቃ በቃ። እንዴት ላድርግ? ወዴት ሊሄድ ጨንቆኝ እያለ እኮ መታህልኝ። ለመሆኑ ሴቤት ነው? አላየሁትም። እንዴት አየሁት? በጣም ደብሮኛል። እስኪ ተው እንጂ የኔ ልጅ ያንተ ጉዳይ እኮ የእኔም ጉዳይ ከጆሮ ጥያቄ ለመሸሽ ነው እርሶ ጋ የመጣሁት አልፈልግም ለመሆኑ ምግብ ቀምሰሃል ዛሬ አልበላሁም እባክህ የኔ ልጅ ትንሽ ቅመስ ፋየው መሄድ ይሻለኛል መሰለኝ እሺ በቃ ይቅርታ አድርግ ከሆነ ወዲያ አልተቀጭቀ ፋየው እኔ ሁሉም ነገር አስጠልቶኛል ምንም ነገር ማውራት አልፈልግም እንግዲህ እሺ ካልክ ግን ያንዬ እናት ስትፈልግህ ነበር። ምን ይሁን ብላ ነው የምትፈልገኝ? ያው እንግዲህ ስለ ወርቁ ልትጠይቀህ ነው። ወርቁን አገኘች። ምን ትፈልጋለች? ከሴትዮዋ ጋር ተባብረ የሰረክ መስሏታል። የቷ ሴት? እቺ ባየሁሽ ተብዬ ሆናታ እሷ ደንቷታል። እኔ ለራሴ አለም ተገልብጦብኛል። እሷ ስንት ነገር ታስባል። ለመሆኑ፣ ልጅቷን ቷን አገኘሃል? አግኝቻት ነበር እንዲሁ። ምን አለች? አሁንስ እሷን ብትሆን አሳዘነችኝ እ እንዲሁ ከክፉ ጋር ገጥማ ግራ ገባል። ወይፋየው ፋየው ይገርሙታል። ድጋሚ ፊቴ እንዳደርስ ብላ የሰጠችኝ ቃራት ፊ የነበረው ወርቅሽ የአንቺ ወርቅ ነው እኛ ልጆች አመጣንልሽ ብለው እንግዲህ አዙሮ አዙሮ ባለቤቷ ደረሰ ማለት ነው ይሄ ወርቅ መጨረሻው በቃ ለዚህ ወርቅ አደረ። አሁን አንከራተቱት ወይ ለኛ ቢሰጥን ቁጥሩ ነበር። በጣም ነው ተንገላታው። ከለሮ አንካር ካለሮ ራሱ ጠፋ ከመዞር የተነሳ እንደና ሀን ያጋስ ሄደ እንደ ታምቹ ጋ እንደ እርግብ ጋ እንደ ወይዞሮ ሜላት ጋው እና ዞሮ ዞሮ በስከ መጨረሻ ባለቤቷ ቤቷ እጅ ገብቷል። በዚህ ምክንያት እንግዲህ ታምቹ ተናዷል። እውነቱም ስላወቀ ማለት ነው ለምድን የደበቀችኝ ይህን ወርቅ ያደርግላታል ነው መጣችሁ የሚለው በእርግጥ ሰርቃ እንደሆነ አውገውቶታል፣ ግን በጣም ጥያቄ ሆኖበታል። አላወቀም። እሱም ከፍቱት ሲከፍቱትና እነሱ ሲያዩት ነው እርግ ወርቅ መኖሩ እንጂ አልነበረችም ልትነግረው። ደግሞ በቃ ለምንድ ነው ያልነገረችኝ አላመነችኝ ማለት ነው ወይ እያለ ብዙ ጥያቄ እየተመላለሱበት ነው። ቁጭ ብሎ እየጠጣ ነው በሀይለኛው ማለት ነው እና እና አባባ ኖላዊ እንግዲህ ሳይልል ብለው ልከው ታምቾ የማይወጣው ጣጣ ውስጥ ነው የገባው። እውነት ለመናገር በጣም ያለበት ሁኔታ በዚሁ ከቀጠለ ማበዱ ነው። በሌላ በኩል ጽዮን እዝራን ተወደዋለች እና እየተከተለች እንደሚወድ እንደምትወደው ከአንዴም ሁለቴ ደጋግማ እየነገረችውና መልሱ እንዲሰጣት እየጠበቀች ነበር። እሱ ግን በቃ ነገር ሁለት ጊዜን የማሰብ አልወድም አንድ ጊዜ ነግርሻለሁ። ነገሩ የሚቀጥል ቢሆን ያኔ መጀመሪያ እንደጠየቅሽኝ እቀበልሽ ነበር ብሎ እንግዲህ ጥሏት ሄደዋል። በነገራችን ላይ በጣም ነው የሚያስጠላው፣ የሆነ ሴት ልጅ ከወንድ ፍቅር ይዟት እንደዚህ ስትከተል የበለጠ ነው ማለት። በሪያሊቲው እንዲህ ጣላት የምታደርገው አስቡት በሆን ይሻላል። እንግዲህ ሴት ልጅ ወደድኩ ብለ ሙጭጭ ብላ አልፈልግሽም እየተባለች እንደዚህ ክብር ማጣት ነው እና የሆነ በተለይ ሰው ሙጭጭ ስትሉበት የበለጠ ነው እየጠሏ የሚሄደው እንጂ አሁን እሱ ቢወደት አይገርምም። ትትዉ ሲያረጉ አሁን ትትዉ ብታረገው ብትረሰው ምናልባት ሊመጣ ይሻላል። ግን ሲሆን ግን እየተከተለች ሞት ኩልህ አበር ኩልህ እያለች ነው እና ተምቱ ብቻውን ሲያወራ ሲያመሽ አምሽቶ እንግዲህ ጥንብዝ ብሎ ሰክሮ አባባ ነው ላይ ጋ ሂደዋልኝ እናም እውነቱን ለመናገር የሞከረ ነበር ግን አልገባቸውም። ወይ በቃተኛና ነገ እናወራለን ብለው ዞ ተገነ ወደቀ። እና እሳቸው ምግብ ሰርተው ሊያበሉት ቢሉ ቢሉም ቢያላቸው ከዛም ለራሳቸው ሊበሉ ብለው እንደገና ተውት ማለት ነው። በጣም የሚያስያዝኑ እዚህ ነው። ያባትነት ፍቅራቸው ደስ ይላል። አባባን ወላሂ በነገራችሁ ላይና በጧት ተነስቶ ድጋሚ ማታ ምንድነው ወርቅ ምናምን ስትለው የነበረው ብለው ጠየቁት። እናም ያለውን እውነት አንድ በአንድ ነገራቸው። እሳቸውም ተገርሞ ምንድን ነው እንደዚህ ጥብቅብቅ ያለ ነገርና፣ እሱም በእርግብ ፍቅር እያበደ ነው እና ጥሏቸው ሄደ ማለት ነው። የሄደውም እንግዲህ ወደ እርግብ ነው። እርግብን ሂዶ አናገራት። ወርቁ እና ሀና እጅ ገብቷለኝ አላት። እሷም አበደች። ምክንያቱም እየጠበቀች ነበር። ወርቁ እና እያንዳንዱ እሷን የቀረባት የሀናን እውነት ለማውጣት እንደሆነ መስቀሉን እና ፎቶውን የሰረቀው እሱ እንደሆነ እያንዳንዱ ነገር ሲነግራት ጭራሽ እርግብ አበደች። እንዲሁም እንዴናት እናውጣለን ብላ አንድ ጥፊ ያቃጠላች ተምች እንደው ሳደላለሁ ብሎ ዚች ተንካሴ ስለወድቆ መከረውን እና አባባን ለራሱ በፊት ወጣም ነበር የሚያከብራቸው። አሁንስ ምንም በቃ ይሰማቸው እራሱ ፈቃደኛ አይደለም። በቃ እያበደ ነው እየሄደበት። በጣም ነው የሚያሳዝነው። እርግብም ግራ ገብቷታል። ምክንያቱም አንድ የምታምነው እሱ ነበረ። በእርግጥ እሱም ሆን ብሎ አይደለም። አሁን ላይ አጋጣሚው ሊሰልላት ቀርቦ ነው እንግዲህ የወደዳት። በሚያሳዝን ሁኔታ እንግዲህ እርግብም ብቻዋን ቀርታለች። ያላት አማራጭ ወርቁን ሰርቀ እዛ ቤት ውስጥ ሚሩን ገብር ካለ እሱን ሰርቀ ወደ ባህር ዳር መሄድ ነው ያላት አማራጭ። አዲስ አበባ ላይ ምንም ዘመድ ስለሌለ ወይዘሮ ባዩሽ ደግሞ ጠቁማ ከወጣች ጠቁማ የትም ካለችበት ፈልጋ ስለማታስዛት ቀጥታ ያላት አማራጭ ወደ ባህር ዳር መሄድ ነው ማለት ነው። ወይዘሮ ሚላትም እንግዲህ ታምቹን ካልከሰስኩ ብላ ተነስታለች። እሱም መስቀሉን ከሰረቀ እንደገና እነሱ ቤት ከእርግብ ጋር ርግብ ፍቅረኛ ነኝ ከአሜሪካን የመጣሁት ብሎ ይህን ሁሉ ነገር ካደረገ የባዩ ተባባሪ ነው ብላ ስላሰበች እንግዲህ እሱን ለመክሰስ አስባለች። እና ማህኒቾ ሜዳ ለአባባ ኖላዊ ነገረቻቸው። እና አባባ ኖላዊ ያለውን እውነት ለሀና ነገራት። ና ወይዘሮ ሜላትን ሂዶ ማናገር እንዳለበት እና እሱ ክሷን እንድታነሳ ለማድረግ አባባ ኖላዊ ሂዶ እንግዲህ ያለውን ነገር ነገሯ። እዚህ ነገር ውስጥ እዚህ ሰዓት ውስጥ የቀጠርኩት እኔ ነኝ፣ እሱ አውቆ አይደለም። ስለዚህ ባክሽ ክሱን አቆም ያለ። እናም በየጆሮ ጓደኛም እንደሆነ እሱ ደግሞ ባለውለቷ ነው። ከዚህ በፊት ደም ሰጥቷታኝ ሕይወቷን ያተረፈላት እሱ ስለሆነ ክሷን እንድታቆም ጠየቋት። እሷ ግን ቆይ ከባለ ቤት ጋር ተነጋግሬ አስብበታለሁ ነው ያለችው። ነገር ግን ሀንቿን አናግራት፣ ያው ክሱን ላላ ሱላ ላለመክሰስ እና ምንም ተጠያቂ አይደለም። በዚህ ጉዳይ ላይ ሆን ብሎ አይደለም ያደረገው፣ አጋጣሚ ነው። አባዬ ነው እዚህ ነገር ውስጥ የከተተው፣ እንዲሰልል ነው እንጂ ሌላ ነገር አይደለም ብሎ እውነቱን አወጡላት። በዚህ ነፃ ወጣ ማለት ነው። ብታሰር ደግሞ አንደኛውን አሰቡት፣ ከባድ ነው። በሌላ በኩል ሀኒቾ እዝራ ከዚህ በኋላ እኔናንች መቀጠል የለብንም ስላላት በጣም ታናዳለች። ጭራሽ ሰላም እያላትም አይደለም እና እሱ በእርግጥ ትንሽ ለመሳብ ነው፣ እሷን ትኩረት ለመሳብ ነው እንደዚህ እያደረገ ያለው እውነት ለመናገር እና ያኔ ለምን አናገርከኝ እንዴት ትከተለኝ ያለህ እያለች ስትል የነበረች ሴትዬ አሁን ያሁን እሷ ብሳቅ ቁጭ ያለች ለምን አታናግረኝም ምን ሆነው እያለች ያለች በተደጋጋሚ ስለሱ እያሰበች ነው። እሱ ግን የማይቀጥል ነገር ላይ እዚህ በላይ መቀጠል፣ አንቺ ፈቃደኛ ስለማትሆኝ እዚህ በላይ ተቀጥዬ ራሴን መጉዳት አልፈልግም። ስለዚህ ሰላም ባልልሽም ምንም ባልልሽ በቃ እዚህ በላይ መቀጠል ስለማፈልግ ነው፣ ሁኔታው እንደዚህ ነው የሚቀጥለው፣ ብሎ አጥላት የለም። ይሄም አሳስቧኝ ቁጭ ብላ በማታ እያሰበች ነበርና፣ ሰላሚና ለምንድነው ቁልፍ ማተኙ ለምንድነው ስለምን እያሰብሽ ነው ብላ ስጠይቃት ነገረቻት። እዝራ ለማናገር ሞከረች። እሱ ግን እኔ የፈለኩትን ነገር አጥቻ አላቅም፣ ስለዚህ የፈለኩትን ነገር ሳጣ ራሴን ስለምጎዳ ከወዲሁ ደግሞ መራቅ ስላለብኝ ነው ብሎ አናገራትና ሁለታቸውም እንግዲህ እየተናደዱበት ነው። መጀመሪያ ለምን ቀረብካት አሁን ደግሞ ለምን የምትርቀው እያለች ማለት ነው። በጣም ተናዳጊ የጮኸችበት ነበረ። እናም በዚህ ሁኔታ ነው ያለው የነ አንቺው እና የዝራ ጉዳይ። ግን ቢርቃት ይሻላል። ምክንያቱም ጆሮን ጥላ የት የት የት አትሄድም። ዋና ጆሮ ያው ሁሉ ዋጋ የከፈለላት ከልቡ የሚወዳት ይሄ በአንድ ሳምንት ፍቅር ያዘኛለ ሰውዬ ጆሮ ከስንት መከራን ከእሷ ጋር አብሮ ያሳለፈው አባቷ ታሞ ምን በቃ እና ከጆሮ ጋር ትሆን እስከ መጨረሻ። መርግብ ወደ ባህር ዳር ለመሄድ ተነስታለች። እናም ከዚህ በኋላ ዓይንህን ማየት አልፈልግም ብለዋለች። ጭራሽ አንተ መጀመሪያ ፍቅር ከማለት መበፊት አንተ ራስህን ምናምን ብለህ ልክ ልኩን ነገረችው። ያሳዝናል። እውነት ለመናገር እንደዚህ ማለት አልነበረባት። ውድ ቤተሰቦች በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ብዛቸው።